ፕሬዚደንት ዶናልድ ትራምፕ የማይሆኑት የማያደርጉት ጉዳይ የላቸውም። ትናንት ክስ ነበረባቸው። ዛሬ ደግሞ ከሳሽ ሆነው ትራምፕ ካሳ ሊከፈለኝ ይገባል የሚል ጥያቄ እያነሱ ይገኛል። ታዲያ በዚህኛው አጋጣሚ ፕሬዝደንት ዶናልድ ትራምፕ ምን ያልሆኑት አለ? ምንስ ያላደረጉት አለ? በዓለም ፖለቲካ ላይ እሳቸው ያልፈጠሩት ጉዳይ አለ የሚል ጥያቄም በግልጽ ሊነሳ ይገባል። ትራምፕ አሁን ካሳ ምጡ እያሉ ነው። ከዚህ ቀደም ሁለት ፕሬዝደንታዊ ክሶች ወይም ደግሞ ፕሬዚደንሻል ክስን እንዳላሰለፉ አሁን እሳቸው ከሳሽ ሆነው ሆኖ በቅ ብለዋል። ከመክሰስም ባሻገር ቢቢሲ ካሳ ይክፈለኝ፣ ገንዘብ ፈልጋለሁ በሚል ሀሳብ ሰጥተዋል። በሚቀጥለው ሳምንት ክስ ሊመሰረቱ እንደሚችሉ ደግሞ በግልጽ ሪፐብሊካኑ አስቀምጠዋል። ስሜ ያለ አግባብ ተብጠልጥሏል የሚሉት ፕሬዚዳንት ዶናልድ ትራምፕ እሳቸው የማያደርጉትን ጉዳይ ማንዘገበ የሚል መከራከሪያም ይነሳባቸዋል ፕሬዚደንት ዶናልድ ትራምፕ ንግግራቸውን ቁርጦ ያቀረበበት መንገድ በተመለከተ ይቅርታ ቢጠየቅም ካሳ ሊከፍላቸው ፈቃደኛ ባልሆነው ቢቢሲ ላይ የሚፈለገውን እርምጃ አሊያም ሕጋዊ እያሉትን እንደሚወስዱ በግልጽ አስቀምጠዋል። ከዚህ ውጭ ደግሞ ቢቢሲን ምን ሊያደርጉት ይችላሉ የሚል ጥያቄ ሊነሳ ቢችልም በአሜሪካ ያለውን ብራንች መዝጋት፣ ከዛ ሲሻገር ደግሞ በዓለም ዙሪያ ያለውን ፖለቲካ እንዲታወቅ በማድረግ ቢቢሲን ጫና ውስጥ ማስገባት ሊሆን እንደሚችል እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ ሁለንተናዊ ጫና ውስጥ መሆናቸው ሳይታለም የተፈታ ቢሆንም ግን ደግሞ እሳቸውም ክሱ የበረታባቸው ወይንም ደግሞ የወደቀ አይነት ሊሆን ይችላል። ግን ፕሬዝዳንት ዶናልድ ትራምፕ መንገዳቸው ሁሉ በግልጽ የተቀመጠ በዓለም ፖለቲካ ላይ ከእኛ በላይ ላሳር የሚሉ በቁልፍ ጉዳዮች ላይ የሚነጋገሩ በመሆናቸው በቀላሉ የሚታይ አይደለም። አርብ ማታ በፕሬዝደንታዊ አውሮፕላን የአማነት ኤርፎርስ ዋን ማለት ነው፣ እዛ ላይ ሆነው ሲናገሩ ምላሽም ሰጥተዋል ለጋዜጠኞች ምናልባት በሚቀጥለው ሳምንት ክሱ ይቀርባል ወይም ደግሞ ከአንድ ቢሊዮን ሚሊዮን ዶላር እስከ አምስት ቢሊዮን ዶላር የሚደርስ ክስ መሰርትባቸዋለሁ በሚል በቢቢሲዎች ላይ ዝተውባቸዋል። ቢቢሲ ፕሬዚዳንቱ አውሮፓውያኑ ጥር ስድስት ሁለት ሺ አንድ ያደረጉትን ንግግር ባለፈው አመት በተላለፈው ፊልሙ ወይም ደግሞ ዶክሜንትሪ ውስጥ በተካተተበት ሰዓት ተቆርጦ የቀረበበት መንገድ በተመለከተ ይቅርታ መጠየቁ የሚዘነጋ አይደለም። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ አሁን ዝም ሲል ደስ አይለኝም አይነት የፖለቲካ አቋም ውስጥ ናቸውና ቢቢሲን የሚለቁት አይመስሉም እየተባለ ይገኛል። ይገኛዋል። ቢቢሲ መንገዳችን ሁሉ በግልጽ እኛን የሚጠቁምና በእኛ አኳኋን ልክ የተቃኘ ነው የሚል አቋሙን ለማራመድ ቢሞክርም ስልጣናቸውን ወይም ደግሞ ከስራቸው ኃላፊዎች እስከ መነሳት ደርሰዋል። ፕሬዚደንት ዶናልድ ትራምፕ መንገዱ ተከፍቶልናል በሚል የቬንዙዌላውን ውጥረት ሌላ መልክ እያሰጡት ባሉበት ሰዓት አሁን ቁርጠኛ የፖለቲካ አቅማቸውን የሚያሳዩበት ደረጃ ላይ ደርሰዋል ቢባሉም ቢቢሲ ጋር ደግሞ ሰጣ ገባ ገብተዋል። ይህ ሌላ መልክ ያለው ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ ብዙ ጊዜ ከሚዲያዎች ጋር የማይስማማ ባህር ያላቸው ቢባልም ከፎክስ ኒውስ ጋር ደግሞ በቅርርብ የሚሰሩ እንዲያውም በየቦታው ኢንተርቪው የሚደረጉ ሰው ሆነው እንዳረፉ በግልጽ ተቀምጧዋል። ፕሬዚዳንት ዶናልድ ትራምፕ ንግግራቸው ባልታሰበበት መልኩ ፕሬዚዳንት ትራምፕ የአመፅ ድርጊት እንዲፈጸም ቀጥታ ጥሪ እንዳደረጉ የሚያስመስል ስህተት እንዲፈጠር ማድረጉን በይፋ አስቀምጧል። ይህ ደግሞ ዶክሜንተሪ በድጋሜ እንደማይተላለፍም ቢቢሲ ይፋ ቢያደርግም ፕሬዚዳንት ዶናልድ ትራምፕ አሁን በዓለም ፖለቲካ ላይ የደመቁበት ጊዜ በመሆናቸው በቀላሉ የሚታወት እንዳልሆነ ተነግሯል። ያ ማለት ፕሬዚዳንት ዶናልድ ትራምፕ ከሩሲያ እስከ ዩክሬን እንደዚሁም ከጋዛ እስከ እስራኤል ያለውን ውጥረት የሚፈቱበትን መንገድ እያስተካከሉ ባሉበት አጋጣሚ በቤታቸው ውስጥ ያለውን መታወክ ያ ማለት ፖለቲካዊ የመንግስት መዘጋትና መከፈት ሂደት፣ እንደዚሁም የተፈጥሮ አደጋ፣ የቬንዙዌላ ጦር ዝግጅት እናሳቸውን ቢሆን በተለያዩ አካባቢዎች በካሪቢያና በሰላማዊ ውቅያኖስ በኩል ሲስ አር ጀራልድ ፎርድ ሳትቀር እንድትሰማራ በማድረግ የፖለቲካ አቅማቸውን እያሳዩ ይገኛሉና ወታደራዊ ውጥረቱን አሁን ወደ ሚዲያው እንዲቀየሩትም ለማስባል እየተጣጣሩ ነው ተብሏል። ግን ፕሬዚዳንት ዶናልድ ትራምፕ እርግጥም ሚዲያዎች እንደ ሲኤንኤን ያሉት አግባብ የሌለው ስም እየሰጡ ነው በሚል ይከሳሉ። አግባብነት ያለው ክስ ሊሆን ቢችልም የቢቢሲው አምስት ቢሊዮን ዶላር ግን ያው እርሶ ይከሳሉ እንጂ አያገኙትም። አፈንጮቱን ለሱ ሊባሉ ይችላሉ የሚል ሀሳብ እዚሁ ቢቢሲ ላይ ይወጣል። ግን ፕሬዚዳንት ዶናልድ ትራምፕ እኔን አይደለም የተናገራችሁት አሜሪካን ጭምር ነው የሚል አቋም አላቸው። ትራምፕ ከዚህም ከዛ ሰላም ዓለምን አመሳታለው የሚል አቋም ባይኖራቸውም ግን ደግሞ አለመረጋጋት እንዲፈጠሩ እያደረገ ነው በሚል ጥያቄው ይነሳባቸዋል። የፕሬዝዳንት ዶናልድ ትራምፕ አቋምም ሆነ የፖለቲካ አካሄዳቸው በተለየ አቅጣጫ የሚታይና ዓለምን በተለያየ አጋጣሚ ሊገልጽ የሚችል ነው ተብሎ ቢታሰብም ካፌ የወጣው ቃል ልክ አይደለም፣ እንዲያውም ቀይረውታል በሚል እየወነጀሉ ይገኛል። ቢቢሲ ግን ለምን ይህን ማድረግ እንዳለበት በግልጽ ባያስቀምጥም ግን ይቅርታ ጠይቋል። ትራምፕ ጋዜጠኞችን ሲያነጋግሩ ሀሳብ ሰጥተዋል። ታዲያ ህጋዊ እርምጃ ወስዳሉ ብለዋል። ማድረግ ያለብኝ ይመስለኛል የሚል እንዲያው ደበስበስ ያለ ሀሳብም ለ ለመስጠት ሞክረዋል። አጭበርብረው አልነበረ ጉዳዩ ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ካፌ የወጡትን ቃላት ቀይሮብኛል በሚል ቢቢሲዎችን እንደዚሁ እየተቿቸው ነው። ዩናይትድ ኪንግደም ጠቅላይ ሚኒስትሯ ከርስታርመር ማለት ነው ከትራምፕ ጋር ለመነጋገር ጥያቄ ማቅረባቸው የሚዘነጋ አይደለም። ግን ፕሬዚዳንት ዶናልድ ትራምፕ ጉዳዩን ለጠቅላይ ሚኒስትሩ አለማንሳታቸውን በይፋ አስቀምጧል። ይህ ደግሞ የሚዲያው ጉዳይ እንጂ ከርስታርመር ምን አገባቸው አይነት የፖለቲካ ትርጉም አለው። ፕሬዚዳንት ዶናልድ ትራምፕ መንገዳቸው ሰላማዊነታቸውን ሁሉ በሰላም የማድረግ ውጥኑ ቢኖራቸውም በዓለም ፖለቲካ ላይ ግን አንድም በበጎ በሌላ በኩልም በክፋት ሊያዩት እንደሚችሉ በግልጽ ተቀምጠዋል። በሳምንቱ መጨረሻ ለስታርመር እንደሚደውሉላቸው ከተናገሩ በኋላ ቢቢሲ ግን አይቀርለትም የሚል ሀሳብ ሰጥተዋል። በአሜሪካ ፍሎሪዳ ግዛት በሚገኘው የፌዴራልና የክልል ፍርድ ቤቶች ይፋዊ የመዝገብ ቋቶች ወይም ደግሞ በዚህኛው አጋጣሚ ፓኬጅ ላይ የተደረገ አሰሳ እስካሁን ድረስ ክስ እንዳልተመሰረተ የሚጠቁም ቢሆንም ፕሬዚደንት ዶናልድ ትራምፕ ግን እንደማይተዉት በግልጽ አስቀምጠዋል። ትራምፕ አውሮፕላን ውስጥ ንግግር አድርገዋል። ከማደጋቸው በፊትም ማለትም ከኤርፎርስ ዋን መሳፈራቸው በፊት በተቀረጸ ቃለ መጠይቃቸው አሳብ ሰጥተዋል። ለቢቢሲ ክስ እንደማይቀርለት አስቀምጠዋል። ግዴታም አለብኝ ነው የሚሉት፣ ክስ መመስረቱም ማለት ነው። ይህን የማናደርግ ከሆነ በሌሎች ሰዎች ላይ በድጋሚ እንደማይፈጠር እርግጠኛ መሆን አይቻልም በሚል ፕሬዚዳንት ዶናልድ ትራምፕ በእኔ ይብቃ አይነት አቋማቸውን ለማራመድ ሞክረዋል። ግን አለም ላይ ያሉ ፖለቲ የፖለቲካ ሂደቶች አሁን አስቸጋሪ ቢሆኑም ፕሬዚደንት ዶናልድ ትራምፕ እንደዚህ አይነቱን የፓኖሮማ ክስ ውድቅ ለማድረግ ይሞክራሉ። በሌላ በኩል ደግሞ ዶናልድ ትራምፕ ከእንደዚህ አይነቱ እንቅስቃሴን ባሻገር ቀደም ሲል ከነበረው ባለሀብት ጋር ግንኙነታቸው እጅግ አስቸጋሪ ነበር በሚል ስማቸው እየተብ ጠለጠለ ይገኛል። ከኤፕስቲን ጋር በተገናኘ ማለት ነው። ትራምፕ አሁን ለምን ጠላት አደረጉኝ ወይም ደግሞ እንዳደረጉኝ እረዳዋለሁ የሚል አቋም አላቸው። ምክንያቱም በብዙ አጋጣሚዎች በዩናይትድ ኪንግደም ውስጥ አሁን ፖለቲካዊ ሂደታቸውን ተቀባይነት እንዳያገኙ የሚያደርጉ ሀይላት እንዳሉ ይገምታሉ። ትራምፕ በተለያየ ጉዳይ ላይ ማነጻጸሪያ ያነሳሉ። በ2024 ምርጫ ተፎካካሪያቸው የነበሩት የቀድሞዋን ምክትል ፕሬዚዳንት ካማል ሀሪስ ናው ቃለመጠይቅ የዴሞክራቶችን ምርጫ የማሸነፍ እድል ከፍ ለማድረግ ሞከሩ። እኛ ደግሞ ኤዲስ ሲያደርጉን በዛ መንገድ አይተን ዝም ብለን ነበር። አሁን ደግሞ ቢቢሲ ጭራሽ መጣብኝ የሚል አቋማቸውን ዶናልድ ትራምፕ ያራምዳሉ። የቴሌቪዥን ጣቢያው ባለቤት ቤት ሆኖ ፓራማውንት ኩባንያም 16 ሚሊዮን ዶላር በመክፈል ክሱን ለመቋጨት ተስማምቶ እንደነበርም ይታውሳል። ትራምፕን ከቢቢሲ ጋር ሰጥ አገባ ውስጥ ያስገባቸው በርካታ ጉዳይ ቢኖሩም ትራምፕ አሁን አቋማቸውን ሊለውጡ ይችላሉ ተብሏል። የመገናኛ ብዙኃን ተቋሙ ከአምስት ዓመት በፊት ያደረጉትን ንግግር አካቶት ባለፈው ዓመት ባስተላለፈው ዘጋቢ ፊልም ትራምፕ ሆነ ብሎ እኛ ላይ የተከፈተ ዘመቻ ያሉት ሀሳብ ጉዳዩን አነጋጋሪ አድርጎታል። ቢቢሲ ዶክሜንታሪውን አሊያም ዘጋቢ የሚባለውን ያቀረበበት መንገድ ልክ እንዳልሆነ ተነግሯል። ከዚህ በፊት ኃላፊዎቹ ከስራ መልቀቃቸውም የሚታውስ ነው። የፕሬዚዳንቱ ንግግር ወደ ካፒቶል ሂል እንሄዳለን አብሬያችሁነን እኔም ያለሁት ወይም ደግሞ አብሬያችሁናለሁ አሉ እና ም እንታገል እንጂ ለምን ዝምትላላቸው ፕሬዚዳንት ዶናልድ ትራምፕ ብለዋል በሚል ሰጥ አገባ ውስጥ እንደገቡ በግልጽ ተቀምጠዋል ግን ያለን የዓለም ፖለቲካም በአሁን ባለበት መንገድም ሆነ በሌላ አቅጣጫ ፕሬዚደንት ዶናልድ ትራምፕ መፍትሄ ማምጣት ካልቻሉ በቀላሉ ሊታይ አይችልም እየተባለ ይገኛል። ዶናልድ ትራምፕ ስራ በዝቶባቸዋል። ስራ ከመብዛትም ባሻገር በሀገራቸው ውስጥ ያለውን የፖለቲካ ሂደትም ሆነ የታሪፎችን ጉዳይ የሚቆጣጠርበት መንገድ እጅግ አስቸጋሪ ሆኗል። ብዙዎች ተርበውባቸዋል። ፕሬዚደንት ዶናልድ ትራምፕ ያ ማለት 43 ሚሊዮን ገደማ ሕዝብ ችግር ውስጥ ወድቆ ነበረ ስናፕ የሚባለውን ፕሮግራም ካነሱ በኋላ አሁን ግን ሌላ አይነት መፍትሄ እያመጡ ነው ተብሎላቸዋል። ፕሬዝዳንታዊ ትእዛዛቸውን ወይም ደግሞ የስራ አስፈጻሚዎችን ትእዛዝ እንደፈረሙ እየተነገረ ነው። ያ ማለት ከምግብ ምርቶች እስከ ቡና እንደዚሁም ደግሞ እስከ ባናና እና የተለያዩ ምግቦች ቢፍን ጨምሮ ከሱ ታሪፍ ነጻ እንዲወጡ ፕሬዚዳንት ዶናልድ ትራምፕ አድርገዋል። ይህን ያደረጉበት ምክንያታቸው ደግሞ የተለያየ አጋጣሚ ህዝቡ ችግር ውስጥ በመሆኑ እንደሆነ ሳይታለም የተፈታ ነው። ፕሬዚዳንት ዶናልድ ትራምፕ መተዳደራቸው በርካታ ጫናዎች ተፈጥሮበታል። በተለይም ዋጋ እየጨመረ በመሄዱ ዶናልድ ትራምፕን ለምን መረጠን የሚሉ ሰዎች በመበራከታቸው ይህን ለማድረግ ተገደዋል። እናም ትራምፕ እንደፈለግኩት አልተራመድኩም የሚል የፖለቲካ አቋም እንዳላቸው በግልጽ እየተነገረ ባለበት ሰዓት ሪፐብሊካን ፓርቲ እንደዚህ አጋጣሚዎችን ተጠቅሞ አሁን ከፍ ማድረግ ካልቻለ በ2026 የሚደረገው የአጋማሽ ፕሬዚደንታዊ ምርጫ ላይ ህዝቡ ሊቀጣቸው እንደሚችልም ይገምታል። ግን ሪፐብሊካኖ ሰዎች አሁን መፍትሄ መምጣት አለባቸው። በተለይም ከምግብ እስከ ቡናና ቢፍ ወይም ደግሞ አብዛኛው ማህበረሰብ የሚጠቀምባቸውን መቀነስ ግድ ነውና ዶናልድ ትራምፕ ለመጀመሪያ ጊዜ ለድሃው ማህበረሰብ በጎ የተባለውን ዜና አሰምተዋል። ግን ደግሞ ትራምፕ በዚህ በኩል ሌላ ውጥረት እንዳለባቸው በግልጽ ተቀምጧል። አቋማቸውን በተለያየ አጋጣሚና ሂደት ለመግለጽ ቢሞክሩም ፕሬዚደንት ዶናልድ ትራምፕ አምስት ቢሊዮን ዶላር ዋጋ ያለው ወይም ደግሞ በዛ ልክ ክስ ከሳለው የሚል ሀሳብ እየሰጡ ባሉበት ሰዓት ጉዳዩ ሌላ መልክ እንዲፈጠርባቸው እያደረገ ይገኛል። ለዚህም ነው በዓለም ፖለቲካ ሂደትና መድረኮች ላይ ትልቅ ሚና አላቸው ተብሎ የሚታሰቡት ፕሬዚደንት ዶናልድ ትራምፕ አሁን ያለውን ሁኔታ ሌላ አጋጣሚ ፈጥረው ጫና እየፈጠሩ ነው በሚል ቬኔዙዌላ አንጻርም ለዚሁ ስማቸው ከፍ እያለ የሚገኘው አሜሪካ ውስጥ ፖለቲካዋ እየታመሰ እንደሆነ ይታወቃል። ትራምፕ ደግሞ ላረጋጋ ነው በማለት ላይ ይገኛሉ። በእርግጥም በጎ ስራ ሊሰሩ እንደሚችሉ ተስፋ ተጥሎባቸዋል። ግን ደግሞ ፕሬዚደንት ዶናልድ ትራምፕ እሳቸው በሚሉትም ብቻ ሳይሆን ባለው የፖለቲካ አውድና ስርዓት ወይም ደግሞ በፍላጎታቸው ልክ የሚሄዱበትን አጋጣሚ ሌላ አይነት የፖለቲካ ሂደት ሊከተሉ ይችላሉ የሚል ስጋትም ተስፋም አሁን ጭሯል። ታዲያ ፕሬዚደንት ዶናልድ ትራምፕ እናንተ እንደምታስቡት ሳይሆን በተለያየ አጋጣሚ ያለውን ሂደትና የፖለቲካ አጋጣሚ በተለያየ ሂደት ማየት አለባችሁ በሚል ሀሳብ ያነሳሉ። ፕሬዚዳንት ዶናልድ ትራምፕ የተለያዩ አቋሞቻቸውን ከፍና ዝቅ ማድረጋቸው ደግሞ ጥያቄዎች እንዲነሱባቸው ሊያደርግ እንደሚችል ሳይታለም የተፈታ ነው። ግን ደግሞ የፕሬዚደንት ዶናልድ ትራምፕ ብቻም ሳይሆን በዓለም ፖለቲካ ሂደት ላይ አንዳንድ አጋጣሚዎችን የሚፈጥሩ ጉዳዮች ካሉ በቀላሉ ማየት ማየት አይቻልም የሚል ሀሳብም ለማንሳት አለም ትገደዳለች። የፕሬዝደንት ዶናልድ ትራምፕ ሀሳብ ብቻ አይደለም ይሄኛው ደግሞ በተለየ አቅጣጫ መታየት አለበት የሚሉ በርካቶች ቢሆንም አሁን ፕሬዝደንት ዶናልድ ትራምፕ የጤና ጉዳይ በተለየ አጋጣሚና በራሳቸው የፖለቲካ ልክ ማየት መፈለጋቸው ጉዳዩን ውስብስብ ያደርገዋል። ትራምፕ አለም አቀፍ መሪ በመሆናቸው በተለያዩ አጋጣሚዎች ያለውን ክፍተት መሙላት እንዳለባቸው ይነገራል። በተለይም በኢራን ና በእስራኤል መካከል የነበረውን ውጥረት እኛ መፍትሄን ሰጠዋለን የሚል ሀሳብ ቢሰጡም እንደዚህ አይነቱን አጋጣሚ ደግሞ ሌላ አቅጣጫ እየሰጡት ይገኛል። ትራምፕ በአንዳንድ በኩል መልካም አጋጣሚዎች እንደፈጠሩ ይነገራል። በሌላ አጋጣሚ ደግሞ ስጋት። በእርግጥ ፕሬዚደንት ዶናልድ ትራምፕ እሳቸው ቀጥተኛ ውይይት ከፕሬዚደንት ቭላድሚር ፑቲን ጋር እንደሚያደርጉ በግልጽ ይቀመጥ አላይቀመጥም የሚለው ስጋት በተደቀነበት ሰዓት አሁን ምክትል ፕሬዚደንታቸው ጄዲ ትራምፕና ፑቲን የመነጋገራቸው ጉዳይ የፕሬዝዳንት ዶናልድ ትራምፕ መርህ አሊያም ትራምፕ ዶክትሪን በሚል ሀሳብ ሰጥተዋልና በእርግጥም ዓለማቀፍ መድረክ ሊጎሉ ይችላሉም ተብሎ ይታሰባል። ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ሊያደርጓቸው የሚችሉ ውይይቶች የአምባገነኖች ጉዳይ እያደረግባቸዋልና እንደዚሁ በምዕራብ ዓለም ፖለቲከኞች ተቀባይነት ላይኖራቸው ይችላል። የአሜሪካው ምክትል ፕሬዚዳንት ጄዲ ቪያንስ እንደዚህ አይነት ጥያቄዎች ወይም ደግሞ አስቸጋሪ ትችቶችን የመቀበል ፍላጎት የላቸውም። ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ይነጋገራሉ እሳቸው የፖለቲካና የሰላም ሰው ናቸው በሚል ለማጋራት ሞክረዋል። ዶናልድ ትራምፕ ግን አቋማቸው አንድ ናንድ ነው። ሁሌም አሜሪካ አሸናፊ ናት። አሜሪካ ካላሸነፈች ምንስ ቢሆን ምን ለምን አትሞቱም ለምን ሳትወድሙም አይነት አቋም እንዳላቸው በግልጽ የሚታወቅ ነው። ግን ፕሬዚዳንት ዶናልድ ትራምፕን አሁን የሚያስጨንቃቸው ነገር ካለም በሩሲያ ጉዳይ ላይ ጫና መፍጠርን ብቻ ሳይሆን በዓለም ፖለቲካ ላይ መንገዱን ማስተካከል ጭምር

የተነገረ ይገኛል። ፕሬዝዳንቱ አሁን አጋጣሚዎችን በሌላ አቅጣጫ ለማየት ይሞክራሉ። ዶናልድ ትራምፕ በቀላሉ ውሳኔዎችን አያሳልፉም፣ ምክንያቱም ደግሞ ኮንግረሱ ጫና ያበዛባቸዋልና። የሩሲያው ፕሬዚዳንት ቭላድሚር ፑቲን በጣም እጅግ አስቸጋሪ የሚባሉ ሂደቶችን አልፈው አሁን ወሳኝ የሚባል ደረጃ ላይ ደርሰዋል። የዩክሬን ጦርነት ሊቋጩት ይችላሉ የሚል ሀሳብም ሰጥተዋል። በዚህኛው አጋጣሚ ደግሞ የዓለም የፖለቲካ ሂደትም ሆነ መልኩ ሌላ ሊሆን እንደሚችል እጅጉን አሳሳቢ ያደርገዋል። እናም ፕሬዚዳንት ዶናልድ ትራምፕ ይናገራሉ። እናንተ እነማን ናችሁ? በተደጋጋሚ የሚሉት ከአሜሪካ በላይ ማነስ ታላቅ አለ? ይህኔ የማታደርጉት ከሆነ በቀላሉ ዋጋ ትከፍላላችሁ። አሜሪካን ማንም የሚሳፈጥ አንዳች አካል የለም በምድር ላይ የሚል አቋማቸውን ያራምዳሉ። ይህ ባለበት ታዲያ አንዴ ይከሳሉ፣ ሌላ ጊዜ ደግሞ ከሳሽ ሆናሉ። የትራምፕ ጉዳይ አስቸጋሪ ነው። ትራምፕ ከሳሽና ተከሳሽ ራሳቸው በዚህ አወዛጋቢ ሂደት ውስጥ ሆነው የተለያዩ አጋጣሚዎችን ደግሞ በበጎ እየተመለከቱ ባሉበት ሰዓት ከሞስኮም ሆነ እንደዚሁም ከቤይጂንግ የሚደርስባቸው አንዳንድ ግፊት በቀላሉ የሚታይ እንዳልሆነ ደግሞ ፖለቲካዊ ግምት ለመውሰድ አስቸጋሪ አይደለም። የትራምፕን አቋም የሚያውቁት ማንም ይሁኑ ማንም ፕሬዚዳንት ዶናልድ ትራምፕ ግን አሜሪካ ታላቅ ካልሆነች እናንተ እነማናችሁ ይላሉ። በሌላ በኩል ደግሞ አሁን ራሷን አሜሪካ ታላቅ የምታደርግባቸውን መንገዶች በጥያቄ መልክ ማንሳት እንደፈለጉም ተነግረዋል። ዶናልድ ትራምፕ የኑሮ ውድነቱን ማሻሻል፣ አሜሪካ በቀላሉ የምትታመስ ሀገር እየሆነች በመምጣቷ ሁከቱን ማረጋ ስጋት እንደሚጠበቅባቸው በግልጽ ተቀምጠዋል። የአሜሪካ የኢኮኖሚ ሁከት ወይም ደግሞ የኛው አስቸጋሪ ጉዳይ ዓለም ላይ መዳረስ የሚችል በመሆኑ መፍትሄውን ቆም ብለው ያስቡ ትራምፕ ሆይ የሚል ጥያቄ ከግራም ከቀኝም ይነሳላቸዋል። በእርግጥ ፕሬዚደንት ዶናልድ ትራምፕ አብዛኛው ኃይል እኛ ጋር አብሮ የሚሰራ አይደለም፣ ወይም ደግሞ የሚያስፈልገን አይደለም የሚል አቋም ያላቸው በመሆናቸው ጉዳዩን ውስብስብ ሊያደርጉት ይችላሉ። የትራምፕ አቋም አንድና አንድ ባለ የፖለቲካ ሂደት ላይ እኛ መፍትሄ ማምጣት ካልቻለን እናንተን ነማናችሁ አይነት በመሆኑ ሂደቱን ፖለቲካዊ መፍትሄ ማሰጠት እንጂ ሌላ አይነት ጫጫታ አያስፈልግም በሚል እንደዚሁ ያጋራሉ። ግን ደግሞ ዶናልድ ትራምፕ መንገዱም ይሁን መንገዱ ያልሆነ ጉዳይ የማስፈታትም ሆነ የማሳሰር አቅም አለኝ ብለው የሚያስቡ ሆነዋል። አሜሪካን እየመሩ ለምን በዚህ ልክ በእንደዚህኛው አጋጣሚ መረጃዎችን ያዛባሉ የሚል ሀሳብ ቢጋራም ፕሬዚዳንት ዶናልድ ትራምፕ ጤና አቋማቸው አንድም አሜሪካን ታላቅ ማድረግ አንድም ደግሞ ራሳቸው ታላቅ መሆን ነው። ዓለም ላይ እንደኛ አይነት ብርቱና ጀግና ሀገር የለም በሚል ሀሳባቸውን ያገራሉ። ለዚህም ነው ሳውዝኮም በሚባለው በደቡባዊ ካሪቢያን በኩል እንደዚሁ ደግሞ በሰላማዊ ውቅያኖስ አካባቢ ጦራቸውን በስፋት እንዲንቀሳቀስ የሚያደርጉት። ትራምፕ የተለያየ ሂሳብና ስሌትን የሚያውቁ ወይም ደግሞ የሚጠቀሙ ፕሬዚደንት ናቸው ቢባሉም ግን ደግሞ ያለባቸውን ጫና የሚመክቱባቸው መንገዶች አስፈሪ እየሆኑ መጥተውባቸዋል። ለዚህም ነው በተለያየ ሂደት ውስጥ እሳቸው ለበጎ አላማ የሚውሉ ፖለቲካዊ መንገዶችን ይከተላሉ ቢባሉም በሌላ በኩል ደግሞ የቻይናው ፕሬዚዳንት ሺጂንፒንግን ለምን እንደዚህ ጫና ውስጥ አስገቧቸዋላችሁ የሚል ሀሳብም ደግሞ ከቻይና ወይም ከቤጂንግ በኩል ይነሳባቸዋል። ግን ደግሞ ማንም ይሁን ማን ፕሬዚዳንት ዶናልድ ትራምፕ አቋማቸው ሆኗል፣ የፈለጋችሁትን ልታወሩ ትችላላችሁ። እኛ ግን ከአሜሪካ አቋምና ፍላጎት አንዳችም የምንወርደው ጉዳይ የለም አሊያም ዝንፍ የምንለው ጉዳይ የለም የሚል ሀሳብ ይሰጣሉ። ታዲያ ይሄኛውን ጨቅጫቃ የዓለም ፖለቲካ ሂደት እንዴት መፍትሄ ሊሰጡት ይችላሉ? በብዙዎች ዘንድ በጥያቄ መንገድ ቢነሳም ትራምፕ ግን መፍትሄም አለኝ በሚል ያስባሉ። ይህ ሁሉ ጉዳይ የሚነሳው ፕሬዚደንት ዶናልድ ትራምፕ በፖለቲካውን ብቻ ሳይሆን አሁን መገናኛ ብዙኃኑም ጫና እየፈጠሩብኝ ነው፣ እናንተ እነማናችሁ የሚል አቋም ላይ በመሆናቸው ጭምር ነው ለዚህ ደግሞ እያ አንዳንዱ ማህበረሰብ ወይም ደግሞ በአሜሪካ ፖለቲካ ልክ የሚሰፍር ሁሉ መፍትሄ ማምጣት አለበት የሚል ወታደራዊና ፖለቲካዊ ቆመና እንዳላቸው ግልጽ ሆኗል። ፕሬዚዳንት ዶናልድ ትራምፕ ለአንዳንድ ጉዳዮች ቦታ አንሰጥም የሚል አቋም ቢኖራቸውም ግን ደግሞ እሳቸው አቋም ኖራቸውም አልኖራቸውም ትልቁ ጉዳይ የሚነሳው በአሜሪካ ኮንግረስ በመሆኑ እጅጉን አስቸጋሪ ጊዜ ለመቆጣጠር ግድ ይሆንባቸዋል እየተባለ ይገኛል። ሂሳባዊ ስሌት አንድም አሜሪካን ወደፊት ያራምዳል ወይም ደግሞ ይለይላታል የሚል ጉዳይ በግልጽ እየተቀመጠ በመሆኑ አስቸጋሪውን ጊዜ መምጣት ወይም ደግሞ መጠበቅ ያስፈ ልጋል ተብሎ ይታሰባል። ኤፍ 35 ተዋጊ ጀቶችን ለሳውዲ አረቢያ ሊሰጡ ይችላሉ የሚሉ መረጃዎች መውጣታቸውም ፕሬዚዳንት ዶናልድ ትራምፕ ወትሮ ሆነ ደዙ ወደ አረቡ ዓለም ያተኩራሉ የሚል ሀሳብን በሌላ በኩል እየወጣ ይገኛል። ታዲያ ዶናልድ ትራምፕ በዚህ አጋጣሚ አምስት ቢሊዮን ዶላር ቢቢሲን አስከፍለዋለሁ ሲሉ ወይም ደግሞ ክስ መሰረትበታለሁ ሲሉ ይህኛውን ሂደትና ፓራማውንት በራሱ በትክክልም እያሴረብኝ ነው የሚል ሀሳብን በማንሳት በመሆኑ የአሜሪካ ፖለቲካ ዳግም በሪፐብሊካኖችና በዴሞክራቶቹ ንትርክ ውስጥ ይገባል የሚል ሀሳብ እንዲነሳ ያደርጋል። አሜሪካ ሁከት ውስጥ ገባች የሚባለውም ከዚህ አንጻር ነው። ግን ደግሞ የአሜሪካን ታላቅነት ማንም ወደኋላ ሊለው አይገባም የፕሬዚዳንት ዶናልድ ትራምፕ አቋማቸው ከሆነ ዋላድር ብሏል።